ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 1 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። የአብይ አህመድ መንግስት ከኢትዮጵያ ሕዝብ ገንዘብ ሰብስቤ ጎረቤት ሀገራትን ኢትዮኤድ በሚል ረዳለው ማለቱ እያነጋገረ ነው። በባህር ዳር እየተካሄደ ባለው የስሙላ ምክክር የተነሱ ጥያቄዎች የሚድበሰበሱ እንጂ የሚመለሱ አለመሆናቸው ተጠቁመዋል። ዘመቻ አንድነት በሁሉም የአማራ ቀጠናዎች ተጠናክሮ ሲቀጥል በጎጃም ደብረ ማርቆስ ማረሚያ ቤት ውጊያ ተካሂደዋል። ብልጽግና የባህር በር ጥያቄ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 ጽግና ከኢትዮጵያ ህዝብ ገንዘብ ሰብስቤ ጎረቤት ሀገራትን ኢትዮ ኤድ በሚል ረዳለው አለ። ኢትዮጵያ ለሚያጋጥሙ አደጋዎች ሁሉ በራሷ አቅም ምላሽ ለመስጠት በየአመቱ ከበጀቷ ሶስት በመቶ ያህል ገንዘብ ለመሰብሰብ እያንዳንዱ ነዋሪ የማዋጣት ግዴታ አለበት ተብሏል። በዚህም ኢትዮ ኤድ በሚል ከራሷ አልፋ ለጎረቤቶቿ እርዳታ ትሰጣለች በሚል ተገልጿል። የአደጋ ስጋት ስራ አመራር ረቂቅ አዋጅ ላይ በፓርላማው ውይይት ሲደረግ ነው ይህ የተባለው። ለአደጋ ጊዜ ምላሽ ይሰጣል የተባለውና በአዋጁ መሰረት ለሚቋቋመው ፈንድ ይሆናል። በአመት ከኢትዮጵያ በጀት 3 በመቶ የሚሆን ገንዘብ ይሰበሰባል የተባለ ሲሆን ይህም በዘንድሮው የአንድ ነጥብ አምስት ትሪሊዮን በጀት ሲሰላ 45 ቢሊዮን ብር ያስፈልገዋል እንደማለት ነው። ለዚህም የመንግስትና የግል ሰራተኛው እንዲሁም የግልና የመንግስት ተቋማት መንግስታዊ ያልሆኑም ድርጅቶች እንዲያዋጡ በረቂቅ አዋጁ በአስገዳጅነት ተደንግጓል። ከዛም ባለፈ እያንዳንዱ ግለሰብ ማዋጣት ይጠበቅበታል ተብሏል። ከተቋማትና ከኢትዮጵያውያን በተሰበሰበው ገንዘብ ጠንካራ የአደጋ ጊዜ ምላሽ የሚሰጥ ተቋም በመመስረትም ኢትዮኤድ በሚል ለጎረቤት ሀገራትም ድጋፍ ይደረጋል ብለዋል፣ የብልጽግናው ተቋም የአደጋ ስጋት ስራ አመራር ኮሚሽን። በዚህም በጦርነት በኑሮ ውድነት በማፈናቀልና በማሳደድ በግብር እንዲሁም በሌሎች መዋጮዎች ህዝቡን ያማረረው አገዛዝ አሁን ደግሞ ዩኤስኤድን ተካ ለመባል የህዝቡን ገንዘብ ሰብስቦ ለጎረቤት አገራት ጭምር የመርዳት እቅድ ይዟል። በባህር ዳር እየተካሄደ ባለው የስሙላ ምክክር የተነሱ ጥያቄዎች የሚድበሰበሱ እንጂ የሚመለሱ አለመሆናቸው ተጠቆመ። የብልጽግናው አገዛዝ ባለፉት ሰባት ዓመታት ስልጣኔን ያራዝሙልኛል የሚነሱ ጥያቄዎችን ለማድበስበስና ለማዳፈን ጊዜ ይገዙልኛል ያላቸውን እንደ ግል ኩባያው የሚቆጥሯቸው በርካታ ኮሚሽኖች አቋቁመዋል። ሆኖም እነዚህ ኮሚሽኖች ጊዜያቸው ሲያልፍና የአብይ አህመድን ፍላጎት ካሳኩ በኋላ እንደ ጨው ሟምተው እንዲጠፉ ይደረጋሉ። ከእርቀ ሰላም ኮሚሽን እስከ ማንነትና የወሰን ጉዳዮች ኮሚሽን ድረስ በብልጽግና ተፈብርከውና ወቅታዊ አጀንዳዎችን ለብልጽግና አገዛዝ በሚጠቅሙ መልኩ አሳክተው የፈረሱ ናቸው። አሁን ደግሞ የአገራዊ ምክክር ኮሚሽን በሚል ስያሜ ስልጣን ማራዘሚያና የህዝብን ጥያቄ ማዳፈኛ መንገድ መጥቷል። አማራና የኦሮሚያ ክልል ውስጥ ለማፋሳሽ ጦርነት እየተካሄደና የጦርነቱ ተሳታፊዎች ባልተካተቱበት ከትግራ ጋር ውጥረት በሞላበት ወደ አዲስ አበባ መግባትም ሆነ መውጣት በማይቻልበት ሁኔታ ብልጽግና ሀገራዊ ምክክር አድርጌ ችግሮችን ልፈታ ነው በሚል ፕሮፓጋንዳ እየነዛ ነው። በዚህም በኦሮሚያ ክልል ባካሄደው የምክክር ኮሚሽኑ የአጀንዳ ልየታ አዲስ አበባ እና ድሬዳዋ የኦሮሚያ ናቸው፣ ወሎና ሞያሌ ወደ ኦሮሚያ ይካተት የሚል የእነ ሽመለስ አብዲሳ ጥያቄ በስፋት እንዲነገር ያስቻለው ይኸው ኮሚሽን። አሁን ደግሞ በባህር ዳር አዲስ አበባ የሁሉም ናት፣ የአማራ ርስቶች ይመለሱ፣ መፈናቀልና መታገት ይቁም የሚል ጥያቄ በተመረጡ ሰዎች ሰዎች እንዲቀርብ አስደርጓል። ህገ መንግስትና የባንዲራ ጉዳይም ባህር ዳር ላይ የአማራ ጥያቄ ናቸው ተብለው እንዲነሱ ተደርጓል። ብልጽግና የተባለው ፓርቲ የሚመልሰው የነሽ መልስን ጥያቄ መሆኑ እየታወቀ የእነሱን ተቃራኒ ጥያቄ ባህር ዳር ላይ ማንሳቱ የዋህነት ነው የሚሉም አሉ። ሆኖም ተገዝግዞ ያለቀው አገዛዝ እንዲመለሱና የግጭት መንስኤ ሆነው እንዲቀጥሉ የሚፈልጋቸውን ጥያቄዎች ጭምር በዚህ ኮሚሽን በኩል እንዲነሱ እያደረገ ነው። በዚህም የአማራ ጥያቄዎች በሰላማዊ መንገድ ይፈታሉ፣ ህዝቡም በምክክር ኮሚሽኑ በኩል ጥያቄውን አቅርበዋል ከማለት የዘለለ ምክንያት የለውም። ሆኖም የአማራ ጥያቄዎች በብልጽግና በተቋቋመ የምክክር ኮሚሽንና በነ ሽመልስ አብዲሳ በተመራ ውይይት ጥያቄው መመለስ እንደማይችል የተረዳ ትውልድ ስለተፈጠረ ስር ነቀል ለውጥ ለማምጣት እየታገለ ነው። ይህም ትግል አማራን የምስለኔ ሳይሆን የእውነተኛ ስልጣን ባለቤት በማድረግ ከሌሎች ወንድም ህዝቦች ጋር እኩል አገርና ስልጣን እንዲኖረው የሚያደርግ ነው። ዘመቻ አንድነት በሁሉም የአማራ ቀጠናዎች ተጠናክሮ ሲቀጥል በጎጃም ደብረ ማርቆስ ማረሚያ ቤት ውጊያ ተካሂደዋል። በጎጃም ወሎና ሸዋ ቀጠናዎች እየተደረገ ባለው ዘመቻ አንድነት ከፍተኛ ድል መገኘቱን ፋኖ ኃይሎች አሳውቀዋል። ከዚህም ባለፈ በርካታ ያገዛዙ ጦር አባላት በከፍተኛ ሁኔታ ፋኖን እየተቀላቀሉ ነው። በጎጃም ደጀን ቀጠና ብሬንና አምስት ክላሽ በመያዝ ስድስት የአድማ ብተና አባላት የአማራ ፋኖ በጎጃም ዛምብራ ብርጌድን ተቀላቅለዋል። በተመሳሳይ አራት መከላከያዎች ጃዊ መተከል መብረቁ ብርጌድን መቀላቀላል መሆናቸውን የአማራ ፋኖ በጎጃም ለሮሃ አሳውቋል። በጥቅሉ ከ አስር በላይ የአገዛዙ ኃይል አባላት የአማራ ፋኖ በጎጃምን በዛሬው ቀን ብቻ ተቀላቅለዋል። በተመሳሳይ በዚሁ በጎጃም ቀጠና ቀንጌታ ዮፍታ ንጉሴ ክፍለ ጦር በሁለት ግንባር ሲፋለም መዋሉን ሰምተናል። በረሀኛው ጅበላ ሙተራ ብርጌድ ጌቦ ማርያምና አርጀና ላይ በደብረ ማርቆስ ማረሚያ ቤት አካባቢ ውጊያ ሲያደርግ አርፍዷል። በዚያው ውጊያም ሁለት ኪዮታ ብልጽግና ወታደር ሲደመሰስ፣ አንድ ኦባማ ቁስለኛ ተጭኖ ወጥቷል። ጃዊ መተከል አራተኛ ክፍለ ጦር መብረቁ ብርጌድ ቡኒ የሚባል ቦታ ላይ አስደናቂ ኦፕሬሽን በመፈጸም 37 የአገዛዙ ጦር አባላትን ገድለዋል። እንዲሁም አራት የመከላከያ አባላት ከርተው ፋኖን ተቀላቅለዋል። በሌላ በኩል የአማራ ፋኖ በሸዋ ከሰም ክፍለ ጦር የነበልባል ብርጌድ በሚንቀሳቀስባቸው ቀጠናዎች የአገዛዙ 84ኛ ክፍለ ጦር እስካሁን 726 የግልና የቡድን መሳሪያ በፋኖ እንደተማረከበት ታውቋል። ሆኖም አዲስ መጣ የተባለው የክፍለ ጦሩ አመራር በአንድ ወር የተማረኩበትን መሳሪያዎች አስመልሳለሁኝ በማለት የሌሊት ኦፕሬሽን ከጀመረ ሰነባብተዋል። ልሳካ ያለው የአገዛዙ ሰራዊት ተጨማሪ 17 መሳሪያዎች እስካሁን ወደ ፋኖ ገቢ ሆነውበታል። ይበንዲ እንዳለ የአማራ ፋኖ በወሎ ቤተ አማራ ላስታ አሳምነው ኮር ስር የሚገኘው እሸት ክፍለ ጦር በሪሁን ሻለቃ ኃይሌ ሻለቃና የክፍለ ጦሩ አኝ በቅንጅት መከላከያ፣ ሚሊሻና አድማ ብተና የፋኖ ኃይልን በከበባ ለማፈን በመጣበት ወቅት ከባድ የመልስ ምት ሰጥተው ሸኝተውታል። ዛሬ ሚያዚያ 1 2017 ዓ.ም ከንጋቱ 11 ሰዓት ተኩል እስከ ቀኑ 5 ሰዓት ተኩል በተካሄደ አውደውጊያ የጠላት ኃይል መነሻውን ሹም ሻሃ በማድረግ በሶስት አቅጣጫ ማለትም በሙጫ በረት፣ በጠዳና በተከዜ መንደር አስፍቶ በመምጣት ወደ ገለሶት ለመግባት ቢሞክርም በፋኖ ተመቶ ተመልሰዋል። ከአማራ ክልል ውጭ ባለ መረጃ ደግሞ መነሻውን ጅቡቲ መዳረሻውን ሞጆ አድርጎ ወታደራዊ መሳሪያዎችን ጭኖ ሲጓዝ የነበረ ባቡር ሶማሌ ክልል ኤረራ አካባቢ የተቃጠለ ሲሆን በዚህ ቃጠሎ ኮንታክት ዋየር እና ሜሴንጀር ዋየር ሙሉ ለሙሉ ወድመዋል። ፉርጎው ሙሉ ለሙሉ እየወደመ ሲሆን ሀዲዱ በመቅለጥ ላይ እንዳለ የአይን እማኞች ነግረውኛል ሲል ኢትዮ 25 አንድ ሚዲያ ዘግበዋል። ምንጮች አክለውም ዛሬ ቀትር ላይ እሳቱ በከፍተኛ ሁኔታ እየነደደ እንደሆነ ገልጸው የሚፈነዳ ነገር ይሰማል ብለዋል። የተቃጠለው ኮንቲነር ከወታደራዊ መሳሪያዎች በተጨማሪ ምንነቱ ያልታወቀ ተቀጣጣይ ነገር ይዞ ሲጓዝ እንደነበር የውስጥ መረጃ ምንጮች ኢትዮ 251 ሚዲያ አክለው ገልጸዋል። በሌላ መረጃ የለንደን ፋኖች በዛሬ ዕለት ሚያዝያ አንድ 2017 ዓ ም በለንደን በተካሄደው በአፍሪካ ቢዝነስ ፎረም ጉባኤ ላይ በመገኘት በኢትዮጵያ ምድር በአማራ ህዝብ ላይ እየደረሰ ያለውን በደል ከቢዝነስ በፊት ሰብአዊነት ቅደም ሲሉ ሞግተዋል። የለንደን ፋናዎች በአማራ ህዝብ ላይ እየደረሰ ያለውን በድምፅ ከማሰማት በተጨማሪ ዶክመንቶችን አዘጋጅተው ለፎረሙ ተሳታፊዎች ሰጥተዋል። ብልጽግና የባህር በር ጥያቄ አጋግሎ እንደሚቀጥል በመግለጽ ከኤርትራ ጋር የሚደረግ ጦርነት አይቀሬ መሆኑን ጠቆመ። አብይ አህመድ የሚመራው የብልጽግናው አገዛዝ የብሔራዊ ደህንነት ምክር ቤት በሚለው የግድያና የማፈኛ ተቋሙ በኩል በዛሬ ሁለት ስብሰባ አካሂዶ መግለጫ አውጥቷል። አብይ አህመድና ኤታ ማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ የአገዛዙ የጸጥታና የፖለቲካ ከፍተኛ ኃላፊዎች በተገኙበት የተካሄደው ስብሰባ ነው። ምክር ቤቱ በስብሰባው ትኩረት የሚሹ ጉዳዮች በሚል ከጠቀሳቸው ጉዳዮች ውስጥ ፍላጎትን በ ኃይል ለማስፈጸም ተንቀሳቅሰዋል ያላቸውን አካላት እየተመለከተ ነው። እነዚህ አካላት መልካቸው ይለያ እንጂ በተለያዩ አካባቢዎችና በውጭ ይገኛሉ ሲል ተጠቅሷል። ሆኖም ከራሱ ከብልጽግና በላይ ፍላጎትን በኃይል ለመጫን የተንቀሳቀሰ ኃይል አይደለም፣ በኢትዮጵያም በዓለም ታሪክ እንኳን በዚህ ደረጃ ታይቶ እንደማይታወቅ አስተያየት ሰጪዎች ይናገራሉ። ለዚህም ማስረጃዎች በሰባት ዓመት ውስጥ ፍላጎቱን ለማስፈጸምና ስልጣኑን ለማጽናት ሲል ከሰባት ያላነሱ ጦርነትና ግጭቶችን አካሂደዋል። በርካቶችንም አፍኖ ገድሎና አሳዶ አለኝ ያለውን ኃይል ለማሳየት ሞክረዋል። ምናልባትም ይህ መግለጫው እኔ እንጂ ፍላጎቴን ለማሳካት ኃይል መጠቀም የምችለው ሌላው ዝም ብሎ ተረግጦ ይገዛ የሚል አንድምታ እንዳለው ሀቅ ነው። በመግለጫው እነዚህ አካላት በሀገር ውስጥና በውጭ ከሚገኙ የኢትዮጵያ ጠላቶች ጋር እንደሚተባበሩ፣ እንዲሁም የሀሰት ፕሮፓጋንዳውን የሚመሩ ክንፎች አላቸው ብለዋል። ይሁን እንጂ ከውጭ ኃይሎች ጋር ተናቦ በገዛ አገሩ ላይ ጦርነት ያወጀው የጎንደርን መሬት ለሱዳን አሳልፎ የሰጠው ደቡብ ሱዳን ደቡብ ምዕራብ ኢትዮጵያ ክልል ድረስ ስትገባ ዝም ብሎ ያየው የተባበሩት አረብ ኤምሬትስን ፍላ ለማርካት ከተሞችን አሳልፎ እየሰጠ ያለው ራሱ አገዛዙ መሆኑ ይታወቃል። የፈረሱና እየተዳከሙ የሚገኙ ሀገሮች ተበራክተዋል ሲልም አገዛዙ መገምገሙን አንስቷል። ሆኖም በትውልድ ቅብብሎሽ የተገነባች ጠንካራ ሀገር እና መንግስት ተረክቦ ደካማና የመፍረስ አደጋ የተረጋገጠባትን ሀገር እየመራ ያለው ብልጽግና መሆኑ ሀቅ ነው። መግለጫው አክሎም ብልጽግና መተዳደሪያው የሆነውን ጦርነት አጠናክሮ እንደሚቀጥል ይገልጻል። የዛሬው የብሔራዊ ደህንነት ምክር ቤት መግለጫ አገዛዙ በተደጋጋሚ እያነሳው ያለው ባህር በር የማግኘት ጉዳይ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ ተቀምጧል ብለዋል ነው። ይህን ከቀይ ባህር ላይ የባህር በር የማግኘትን ጉዳይ ለማሳካት አብይና መንግስታቸው በንግግር ደረጃ በሰላማዊ መንገድ እናመጣለን ቢሉም እንፈልገዋለን የሚሉት የአሰብ ወደብን ለማግኘት ግን ኤርትራ ፈቃደኛ አይደለችም። በዚህም በሁለቱም ሀገራት መካከል ከፍተኛ ወታደራዊ እንቅስቃሴና ፍጥጫ እንዳለ ይታወቃል። ቻይና በአሜሪካ ምርቶች ላይ የ84 በመቶ ታሪፍ በመጨመር ለዶናልድ ትራምፕ እርምጃ ምላሽ ሰጠች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ረቡዕ መጋቢት 24 2017 ዓ ም ይፋ ያደረጉት የታሪፍ ጭማሪን ተከትሎ ቻይና ከአሜሪካ በሚገቡ ምርቶች ላይ 84 በመቶ ታሪፍ መጣሏን ይፋ አድርጋለች። ቤጂንግ እዚህ ውሳኔ ላይ የደረሰችው ትራምፕ በአስፈራሩት መሰረት በቻይና ላይ ታሪፉን እጥፍ በማድረግ ወደ 14 በመቶ ከፍ ማድረጋቸውን ተከትሎ ነው። ይህ የንግድ ጦርነት እየተጋጋለ ሄዶ የኢኮኖሚ ድቀት ያስከትላል የሚል ስጋት እየፈ ረ መሆኑ ተገልጿል። የቻይና የውጭ ጉዳይ ሚኒስትር አገሪቱ የትራምፕን ታሪፍ በመቃወም እስከ መጨረሻው ለመዋጋት መገደዷንና ዋይት ሃውስ የጉልበተኞችን አካሄድ መርጧል ሲልም ከሷል። ቻይና ቀደም ሲል 34 በመቶ የነበረውን የታሪፍ መጠን ከፍ በማድረግ 84 በመቶ አድርሰዋለች። ከነገ ጀምሮም 12 የአሜሪካ ኩባንያዎች ወደ ውጪ ሲልኩ ቁጥጥር ከሚደረግባቸው ተቋማት ዝርዝር ውስጥ ይካተታሉ ተብሏል። በዚህ ዝርዝር ውስጥ የሚገኙ ኩባንያዎች ምርታቸውን ከሀገር ለማስወጣት የኤክስፖርት ፈቃድ ሊጠይቁ የሚችሉ ተብለው የተለዩ ናቸው ነው የሰው ሰራሽ አስተውሎት ኩባንያዎችን ጨምሮ ስድስት የአሜሪካ ኩባንያዎች ወደማይታመኑ ኩባንያዎች ዝርዝር ውስጥ ገብተዋል። በዚህ ዝርዝር ውስጥ የሚገቡ ኩባንያዎች ቻይና ቻይና ውስጥ እንደ ልብ ለመስራት የማይችሉ ከመሆኑም በላይ እገዳና ቅጣት ሊተላለፍባቸው ይችላል። ቻይና ካልቪን ክሌን እና ቶሚን የመሳሰሉ ልብሶችን የሚያመርተው ፒቪኤችን ቀደም ብላ በዚህ ዝርዝር ውስጥ ማካትቷ ተዘግበዋል። ቻይና አስቀድማ አሜሪካ ዓለም አቀፍ የንግድ ህጎችን እየጣሳች ነው በማለት ቅሬታውን ለዓለም ንግድ ድርጅት አቅርባለች። ቻይና ውሳኔ ዋን ይፋ ካደረገች በኋላ ትራምፕ በሰጡት የመጀመሪያ አስተያየታቸው አሁን ወደ አሜሪካ ፋብሪካዎቻቸውን ለማዘዋወር ታላቅ ጊዜ እንደሆነ ለንግድ ድርጅቶች ተናግረዋል። የአሜሪካ የግምጃ ቤት ኃላፊ ስኮት ቤሰንት በኩላቸው ከቻይና ጋር ጠንካራ ትብብር ማድረግ አስከፊ መዘዝ እንደሚያስከትል ለአሜሪካ አጋሮች ማስጠንቀቂያ ሰጥተዋል። አድማጭ ተመልካቾቻችን፣ የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብና አመሰግናለን። ሰላም።